ጉብኝቱ የተደረገው ፕሬዚዳንት ማክሮን ወደ አዲስ አበባ መጥተው በኢትዮጵያ ጉብኝት ባደረጉ በጥቂት ወራት ውስጥ ነው። ስለዚህ በአንድ መልኩ ይሄ ጉብኝት በአዲስ አበባ የተጀመሩ ውይይት የተደረገባቸው መግባባት የተደረሰባቸው ጉዳዮች ላይ በማስከተል የተካሄደ፣ አፈጻጸማቸውን የደረሱበትንም ደረጃ ለመገምገም ለማየት የተደረገ ተከታይ ውይይት እና ጉብኝት አድርገን ልንወስደው እንችላለን።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 ዘላቂ የረዥም ጊዜ ፋይዳ ያላቸው ኢንቨስትመንቶችን ለማስፋፋት የሚቻልበትን አግባብ ያሳየው ውይይት ነው። በአጠቃላይ የኢኮኖሚ ትብብርና ትስስር ምን መምሰል እንዳለበት ጥሩ የሀሳብ ልውጥ የተደረገበት ነው። በተጨማሪም ደግሞ በቀጠናው ያለ የጸጥታና የፖለቲካ ሁኔታ ምን እንደሚመስል ምክክር የተደረገበትና በሁለቱ ሀገራት መካከል በመተባበር የቀጠና ሰላምን ከፍ ለማድረግ እንዴት እንደሚቻል ንግግር የተደረገበት ነው።